የአውሬ ድምፅ በመቀላቀል አርሶ ተሰራለች አራታ ሰውዬ ሙድ ነው ሰራተኛ ያመጣልኝ አንቺ ምድረው ምንድን ነው የምትሰሪው በሳፋ እኔ እኮ እኔ ምን እንደምሰራ ኮን ያላቀም ጋሽ ምንድነው የሚሉት? ስጋ ፍርፍር አይደለ? ስጋ ፍርፍር ለመስራት መጀመሪያ ውሃ መቀቀር አለብኝ እኮ። አባዬ እየተተኮሰ ነውና ንግባ። እናትህን በመከራ ደግሞ ሳስገባ አንተ የመንደሩ መሳቂያ አታድርገኝ። አሁን አንተ የኔ ልጅ ነህ። እግዚኦ፣ እግዚኦ፣ እግዚኦ። ሰው ምን ይላል ሲሆን የባሩ ሽታ እኔ ነግር ያለው በመድፍ ፕሌን በመጣን ያ ሁሉ ሜዳሊያ ተሸልሚያለሁ። ከኮሪያ እስከ ደርግ ሽልማት ያለኝ ሰውዬ የድር መሳቄት አደረገኝ። እንደዚህ ሲተኩስ ሩጦ ገባ ቢባል ባይሆን ልፅናናበት፣ ይሄን እያየሁ ባይሆን አረገቡ ናፍቆኛል። ግባ ያን አሁን ዝም ብለ። አባዬ ድምፁ አይሰማም እንዴ? እንዴት ያለ ነገር ነው? አረና ግባ ግባ። የኔ ልጅ አይደለም ሲጀመር እኮ ግባ። አንተና እናትህን እኔ እንጃ ብቻ ግባልኛው ነገር እየበረታ ነው ጎበዝ። ጠጋ ጠጋ አለ። እንዴት ነው

ሰና ቱሽ እንደሆነ ጎዳነስሽ፣ በዚህ ጡት ነበር መንገድ መዝጋትሽ። ይቅር አልተረጀምኩ ገና ልጅ እኮ ነኝ። የድሮ መልኬ ከአሁኑ ጋር ምን ዲፈረንስ አለሁ? አልቀረብህም እባክህ አባዬ፣ ስልክ እየጠራ ነው። ማን ነው ማን ነው ሚጡ ይላል እ አምጡ አምጡ ጡ ሚጡ ሚጡ። እቺ አባዬ ላንሰው አንዴ እንደው በመጥፎ ስም ያንሳ ስጠኝ። አሉ አሉ። አረኔ ደህና ነኝ፣ የተመሰገነ ይሁን። አንቺ ጉንፋን ይዞት ነው እሺ፣ ቤት በኩል ነው። ወጣቶቹ አግብተን መውለድ የምንችለው ምን ይችላል? ተቸገረንኩ አእና በሰላም ነው የፈለግሽ? እንዳዲያም አይ፣ እርስዎን ሳይሆን ልጅ ነው የፈለጉት። ኤሌክትሪክ ተበጥሶብን እንዲሰራልን ይስ ግባለት ነገር ነበር አባጂ። አይ አይሰራም፣ ኤሌክትሪክ ምናምን አይሰራም። እሱ እንደዚህ አይነት ነገር ሰው ፖል ነገር ላይ ግንብ ላይ ነው ፖል ላይ ላይ ተሰቅሎ ይሁን ምንም ችግር የለም። ለምን ሰማይ ላይ አይሆንም? እሰሩ አለሁ። እሺ በቃ አረ፣ ሰውንም ቢሆን ላኪልኝ ችግር የለም ግድ አረባ አዘርባ ከስታ ሳተ ገመረሙ ጎት አንተ ማን ያመለከተችው ሴት ናት። የመጣ ነው በደንቡ መሰረ ነው። ምን ሰራው ምን ሆነብኝ ነው እንዲና ለዘመናት ኤሌክትሪክ ሳስተላልፍ ነበር በውስጥ ዝም አሁን ይሄ ልጅ ኤሌክትሪክ ሊሰራ ወጥቶ እኛ እንዴት ነው በሰላም እንቀመጥ? የራሱ ጉዳይ እባክሽ፣ ተንቀሽቅሽ ሆኖ እራሱ ይሄዳለው ያለው። ኧረ ተው እንዲህ ማጨካኛቱን፣ ቢያንስ እስቲ ደውልና ችግር እንደፈጠረ በቃ መፈረመው ፎርም አለ ምንድን ነው የሚለኝ? በእናታችሁ አነሳም። በቃ ስልክ መቼ አነሳና ነው ሄሎ፣ ሄሎ ሚጡ ወተት አረነት እነሮ ከፋኝ እንደገና፣ ከፋኝ እንደገና፣ መረረኝ፣ መረረኝ። የቀን ውጪ ምን ያህል ነው ብዬ እገምታለሁ። ያስቃል። ሽቶንም ጨምሮ ነው። ኤቭሪቲንግ አለቀ። እያንዳንዱ የኢትዮጵያ ሕዝብ ፌንት ነው የሚሰራው። አይ ወጪ፣ በጣም ብዙ ወጪ አለብኝ። ያው የዕለት ወጪ ሲባል ለቢዝነስ የምታወጭው ወጪ አለ። እኔ አሁን ዛሬ ጠዋት ወደ አዳማ ከመሄድ በፊት ቁርስ ለመብላት መኪናን እያሳጠብኩ ቪዲዮ ሰርቼ ከሶስት እስከ አምስት ሺህ ብር ለተቸገረ ሰው ሰጥቻለሁ። እሱንም የሚጨምር ከሆነ በቀን ብዙ ብር ነው የማውጣት። ይውጣ እኮ ከነሱ ጨምረ በቀን ወጪ ለሰው ከምትረዳው አንጻር ከምትበለው አንጻር መኪና ስታሳጥብ ጫማ ስታስጠርግ ነዳጅንም ጨምሮ ማለት ነው። የቀን ወጪ እሱ እኛ በወር ልንመታው ነው። በቀን ብዙ ጊዜ አላሰላም። እኔ የማደርገው ምንድ ነው፣ በሳምንት መቶ ሺህ ብር መኪና ውስጥ አረጋለሁ። የሳምንት በውጪ መኪና እንዳይዘረፍ እዛ ፈተሻ እንዳደረጉ አይዘረፍም። ችግር የለውም አንደኛ ቡሌት ፕሩፍ ነው መኪናው በጥይት ቢመጣም እንትን ስለማይል ሴፍ የሆነ ቦታም ስለሚሄድ፣ እኔ አሁን እየሳቅ ነው። ክቡር ፕሬዝዳንታችን ስለሆነ መቶ መሞከር ነው። አሁን የመንሱር መኪና ቡሌት ፕሩፍ አይደለም የሚል ሰው ካለ ይጣዳ በራሱ ጋራንቲ ይተኩስና ይሞክረው። ከዛ በኋላ ወጪውን የሚሸፍነው እሱ ነው። ከተሰበረ ካልተሰበረ ነው እንጂ መጫሩ አይቀርማ። ግን አይገባም ወደ ውስጥ ኦኬ። ስለዚህ ትንሽ ጭረት ስለሚኖረው የዛን ጭረት ዋጋ መክፈል የሚችል ሰው ካለ መቶ ማየት ይችላልና። በወር ነው ወጪ የማወጣው ሁሉም። ከ400 እስከ 500 ሺህ ብር ወጪ አለብኝ በወር። እንዲህ ምራቄ ለምንድን ነው ያጠኩት? የጥያቄና መልስ ውድድራችን የሚካሄደው እንግዲህ ከለንደን ኢንተርናሽናል ትምህርት ቤት ያም ሚካኤል እና ከቁምቡርስ ሁለተኛ ደረጃ መሰናዶ ትምህርት ቤት ቃንቄ በደዊ መካከል ነው። ወደ መጀመሪያው ጥያቄ ያልፋሉ። የሰውነት ቆዳችን በየ27 ቀኑ የሚታደስ ከሆነ ለምንድን ነው ጠባሳዎች የማይጠፋ? የሚታደሰው የላይኛው የሰውነታችን ክፍል ሲሆን ጠባሳ የሚገኘው ደግሞ በውስጥ የሚገኘው የሰውነታችን ክፍል ላይ። በሚገባ ተመልሷል። ወደ ሁለተኛው ጥያቄ እንሄዳለን። 2x ፕላስ 3 ኦቨር 5 እኩል ይሆናል x ፕላስ ፎር ኦቨር 2። የኤክስ ቫልዩ ስንት ነው? 26 ምን አይነት ፍጥነት ነው። እንዴት የሚያስደንቅ ነው። ሁለተኛውም ጥያቄ በያብ በአግባቡ ተመልሷል። ቃንቂ እየተሳተፍ እንግዲህ ታዛቢ አይደለህም። ወደ ሶስተኛው ጥያቄ እንሄዳለን ሁለት ኪሎ የሚመዝን ኳስን ከአስር ሜትር ርቀት ላይ ያለምንም ኤር ሬዚስተንስ ብንወረወረው ፍጥነቱ 14 ሜትር ፐር ሰከንድ። ዋው አስደናቂ ነው። በጣም የሚያስደንቅ ነው። በተከታታይ ያብ እየመለሰ ይገኛል። ቃንቂ ባከን ተሳተፍ። ልጁ ብቻውን እየተወዳደረ ነው። ወደ አራተኛው ጥያቄ እንሄዳለን ማለት ነው። አራተኛው ጥያቄ የሰው ልጅ ጉበት የሰው ልጅ ተቆርጦ ሊያርግ የሚችል የሰውነት አካሉ ጉበት። ዋው እኔ ይሄንን ማመን አልችልም፣ ይሄንን ማመን አልችልም። ገና ጥያቄውን ማንበብ ከመጀመሬ ያ እየመለስ ይገኛል። እንግዲህ ቃንቂስ እስካሁን ምንም የተሳተፈው ነገር የለም። እንግዲህ ወደ መጨረሻው የምርጫ ጥያቄ እንሄዳለን። የመጨረሻ ጥያቄ ነው። አመሩሃ እስስት ምላሱ ከሰውነት አካል ክፍሉ የሚበልጠው ብቸኛ ነው። ልክ ነው። ከሰውነቱ ምላሱ የሚረዝመው እንስሳ ምንድነው ነበር ጥያቄው። በሚገባ መልሶታል እኔ እንግዲህ በህይወቴ እንደዚህ አይነት ውድድር አይቻል። አቅም በዝረራ ነው ቃንቂ በደቡብ የተሸነፈው። እንግዲህ ቃንቂ እስኪ ለምንድን ነው እስካሁን አንድ ጥያቄ እንኳን ያልሞከርከው? አሁን ማንኪያው ዝግጁ ነው። ክትፎ ብቻ ነው ይቀርብ። ከዛ በቃ አይባአል አይባአል እኔ ጋር ደግሞ ቢላ ሁሉ ዝግጁ ነው። አንተ ማረር ብቻ ነው የቀረኝ። አረ ተውኝ፣ አረ ተውኝ፣ በበዓል ምድር እንኳን ልቀመጥበት። ምን አደረኩኝ? ምን አድርግ ነው የሚለኝ? እሺ ይሄ ደሞ ምንድነው? በሳት የሚደውል ሄሎ፣ ሄሎ፣ ሄሎ፣ ኮረኔ አቤት፣ አቤት። ዛሬ ተሸመተ ሸመተው። ይመቸው፣ ይመቸው። እግዚአብሔርን ጀግና ነው። አይ ጀግና ጀግና እኮ ነው። እንደው ስልቀቱን ብታየው ጮሞ ይታየኛል፣ ሳይታረድ ገና። በልበል በልበል አንተ ደሞ ልታስቀናናኝ እየሞከርክ ባልሆነ እኔ የገዛውትን በግ ብታዩ ምን ልትሆን ነው? ቆይ እንዴ፣ ከኔ አንጻር እኮ ያንተ ግልገል ናት እኮ። ብታዩ ምንድን ነው ዝም ብላችሁ በጉን ምታስጮሁት? ኧረ እባካችሁ፣ ረቦት ነው፣ ሳር ነገር አስግጡት። ምን አይነት ወንድ ነው ያለው እዚህ ቤት። አንዴ አንዴ አስ በጌል መግባት ነው አንዴ። መልሽ ደውላለ። በቃ እኔ መጥቼ መርቅላለሁ፣ የመጀመሪያ መራቂ እኔ ነኝ። ታደርጋላን ሰው በበዓል ምድርሽ፣ ሰው ቤት እንዴ? በዓልን እንኳን ቤት አሳለፍ እንጂ እዚህ ስራ እየተሰራ ነው፣ ቤቱ ቢዚ። ለምን በአንተ በር አልፋለው፣ መጣው አድርሼ በጌን የፈጠነ። በቃ አረ እባክህ እባክህ፣ እዘገው እንዲ ይመጣል ይያለኩ ምን ይሻለኛል? ይሻው አዎ፣ ምን ሲል መጣለኝ? ያሳ አንድ አሳብ መጣል፣ የምትስማሙ ከሆነ መቼም አንተ፣ ሁሉም ሰው ካንተ የሚያስብ አይደል ይመስልህ። ይሄው አጋድሜልሃለሁ። ይሄው እንግዲህ ይህን ሊያሳየ ነው። ሲያንቀለቅል ያመጣህ ዛሬ ምንድን ነው ኮሎኔል፣ ስለምንድን ነው የምታወራው? አይቼዋለሁ። በግን ቆንጆ በግ ነው፣ ያርግል እኔ ግን እዚህ ቤት የመጣሁበት ዋንኛ ምንድነው? ሻይና የምግቡን ስተዩ ሻይ ማፍላት ያቅትሻል? ምን ማለት ነው? ይሄ እኮ ምቆሃ ነው። ቅመም እንኳን አታረጊበት። ቅመም የለም። ባለፈው ከሰና ብራሽን ገዛው፣ አይደለም እና የገዛው የሻይ ቅመም ነው አይደለም? እንዴ አንተ የገዛው ቅመም እኮ ከአምስት ሺህ ብር ወደ አራት ሺህ ብር ቀነሰው፣ እስከ ስምንት ሰዓት ድረስ የሚያስጠቅመውን ባትሪው፣ አንድ ቀን ሙሉ የሚቆየውን፣ አብሮት ደግሞ ሰላሳ ጂቢ ዳታ ሶታ ያለውን የሳፋሪ ኮም ማይፋይ ቅመም። እኮ ለነገሩ እንኳን እሱን ቅመም ገዛው። የሻይ ቅመም ገዝቼልሽ ቢሆንማ እያበዛሽ በደንብ ዛት ትገኝ ነበረ። ወሬት ወሬት የለም አንድ ሰዓት ሙሉ በጣም የሚገርማችሁ ነገር ሀብታም ሆኖ መፈጠር በጣም የሚደምረው፣ እኔ በጣም ያየሁት ነገር ወላጆቻችን ትሪያንጉለር ወይም ደግሞ ትሪያንግል ላይፍ ነው ያሳየው። ከትምህርት ቤት ቤት፣ ከቤተ ክርስቲያን፣ ከቤተ ክርስቲያን ትምህርት ቤት፣ ከትምህርት ቤት ቤት፣ ቤት ታስረን የምንውለው ጌማችንን እንቀጠቅጣለን። የመፈለግነው ምድር መጣትናል ከሰፈር ልጆች ጋር እያደግን ስንሄድ ዩኒቨርሲቲ ስንገባ ትልቅ እየመጣ ስንመጣ የምናየው ነገር ሁሉ አዲስ እየሆነብን እንደ ብርቅ በቃ እንደ ብርቅ ነው የምናየው። እኔ ለምሳሌ በጣም ኒ ተፈተንኩ፣ ሀይስኩል እያሉ ተፈተን በመኪና ውስዱኛል፣ ጠዋት በመኪና ማታ ይመልሱኛል። ስቃይን መልቼ ልክ ሀይስኩል ገብቼ ከሌሎች ጓደኞች ጋር ጓደኝነት ስመሰረት እንዴት እንጣጣ እንዴት እንጣጣ እሞክራለሁ ሞክራለሁ፣ ሊረዱኝ አልቻሉ። ጓደኝ እኔ ከሰው ሳይ ሆናለሁ በቃ ካርት ካርት ላለሁ ምንድንም የሚያወራው ነው በጣም የሚገርም ነገር፣ ጋሪ እየነዳ የሚገፋ ሰው ሳይ ብርቅ። ፈረስ አይቼ አላውቅም ነበር፣ ፈረስ ሊትራሊ ፈረስ፣ ሰው ሁሉ በግርምት እያየ እኔ ደግሞ ሳይኮሎጂ ጋሪ ነው ችግር እየተፈጠረብን፣ በጣም ችግር ፈጥሮብኛል። በጣም ሁሉ ነገር ብርቅ እየሆነብኝ ሳይቀር እኔ ዋዲዝ ጉልት ስላቸው ጓደኞቼ ተቀየሙ። አላቅም ነበር ጉልት ሞል ነበር መሆን እየ የፈለጉትን ነገር እየደሳው እዛው የጠጣው በቃ እኔ በጣም እኔ በጣም እኔ ብር እነዚህ ሰዎች ኤክስቼንጅ ሲያደርጉ ሳይ የመጀመሪያ ጊዜ ድንግጥ ያሉ። እኔ የሆነች ካርድ አለችኝ ምትበበት ሱቅ የፈለጉትን ነገር ገ ካርዷን ማስገ ልክ ሰብጠጥ ሳደጋል ይህን እንዲ ነበር ነው ጥሪስ በቃ እኔ በኔ የሀብት ቤተሰብ እንደ ማስረዳት ጀመሩ፣ በቃ እኔማ አራት ሆናቸው ስመጡብኝ እኮ ደንግጬ እኮ ነው። አረብን ያስደነግጣል። እንዲ ሁል እሷ የትዳር አማካሪ ነች፣ እሷ ደግሞ የአለባበስ፣ ይችኛዋ ደግሞ የፕሮቶኮል አማካሪ ናቸው። ያለ እነሷ ሊንቀሳቀስ። ደስ ይላል፣ ደስ ይላል። ካቢኔዎችሽ ናቸው። እስቲ በባዶ ከምንለፈልፍ እንዘዝ እስኪና ስ አስተናጋጅ! አቤት፣ ምን ልታዘዝ? ለእኔ ላዛኝ አምጣልኝ። እሺ፣ እሺ። ለእኔ ደግሞ ኪሎ ጥሬ ይቁረጥልኝ እና ግማሹን ጥበሰው፣ ግማሹን ደግሞ እንደዚሁ አምጣው ጥሬ ሆና። ለእኔ በርገር እና ፒዛችሁን አምጣልኝ፣ የተመቸኝን አንደኛውን እበላለሁ። ለእኔ ደግሞ ለብ ለብ እና ጥሬ ዱለት አምጣልኝ። እኔ የምለው ልትሰጡኝ ነው እንደ ማለት ጓደኛችሁን ምን ቅልቅል ሽምግልና ነገር አስመሰላችሁት፣ ድግስ አስመሰላችሁት። ቡፌን ያዘዝ ነው። አያ ከኛ ጀማ ውስጥ አንዷን ዴት ስታደረግ እንደዚህ ነው በቃ ጥቅማጥቅሞ ይሄ ነው። ኦ ገባኝ። ከእናንተ ጀማ ውስጥ አንድ ሰው ዴት ሳደረግ ከእሷ ማግኘት ያለብኝን ጥቅማጥቅሞች ከአራታችሁም ነው ማለት ነው ማግኘው። ደስ ይላል፣ ደስ ይላል። አሁን እዚያ አትሞላፈጥብን ወደ ቁም ነገሩ ንግባ። ሀብታም ነህ አይደለም? ያው እንግዲህ ይችን የመሰለች ቆንጆ ጓደኛችሁን ዴት ከማድረግ ውጭ ምን ሀብ የበር ሀብታም ነህ አይደለህም? አንድ ሁለት ተብሎ የሚቆጠር ብር አለኩ። አንድ ሁለት ተብሎ የሚቆጠር እኮ እስከ ስንት ይቆጠራል? አጠቃላይ ያለ ሀብት እስከ ስምንት መቶ ስምንት መቶ ሚሊዮን። አይ ለእኛም ተተርፋል። ለክፉ ቀን አሪፍ ናቸው። እንደ የኔ ጥያቄ እንደውም ማለት ነው የረጅም ጊዜ ና የአጭር ጊዜ ቅድ ምንድን ነው ነው የረጅሙን ደግሞ ስመለስ

ይህንንም እንደለመደ ቦስ ደል አንዴ ቶሎ መልስ እዚው እያየው። እሺ እንግዲህ ቤተሰቦቼ፣ ይሄ ከባለፈው ቪዲዮ የቀጠለ ነው። ያው አብዛኛው ሜን ፖይንት ባለፈው ቪዲዮ ላይ ብለናል። ከዛም ስንቀጥል እንግዲህ በህይወታችሁ ላይ መሰናክል የሚሆኑባችሁን ነገሮች አውጥታችሁ መጣል አለባችሁ። ያለበለዚያ የእናንተ ህይወት ለውጥ አይኖሮም። ስኬት ላይ አትደርሱም ያ ነው። ገብታችኋል? ድምጻችሁን አጥፍታችሁ መስራት። እኔ አሁን ለምሳሌ ቤተሰቦችን ትልቅ ደረጃ አድርሻለሁ። ማንኛ መቼ ሂደታችሁን ለሰው ሳትናገሩ ፀጥ ብላችሁ ስራችሁን ሰርታችሁ የሆነ ሳላ ብቅ በቅ ማለት አባዬ፣ ለምሳሌ አሁን ጂቶር ነው የሚነደው። አዎ፣ በቃ ይሄ የኔ ውጤት ነው እንጂ ለኔ የት ቦታ ሌላ አባታ ነው ውጤት ነው፣ ያሉብኝን ችግሮች ከህይወቴ አውጥቼ ስለጣልኩ ነው። ለማዘርም ኤሌክትሪክ መኪና ገዝቼላት ነበር አው ይነዝረኛል ይነዝረኛል ብላል አልነዳም ብላል እንጂ ገዝቼ እላታለሁ። ያ ነው። እንዴ ብለሻል እንዴ አንቺ እኔ እንዴ እኔ እየነዘረኝም ቢሆን ነደዋለሁ እምቢላለሁ አማል እንዴ አንተ። እንዴ በቃ መሰናክሎችን አውጥታችሁ ጣሉ። ምንጊዜም መሰናክሎችን አውጥታችሁ ጣሉ። እኔ መሰናክሌን ጥያለሁ። እርሶስ?